ለማዳን አንበሳ መግዲያ ከሰጠኝ አለው። ህዝብ ለመታደግ ማይሄን ነው። አሁን ዳዊት ፐርሰናል አይደለም ኔሽን ነው ሸክሙ። የዳዊት ሸክም የግሉ ጉዳዩ አደለም። ገድየው ዝነኛውን አለው አይደለም። መንገሻ መንገድ እያመቻቸ አደለም። የዳዊት አቲቲዩድ ኪንግ ደም ነው። የእግዚአብሔር መንግሥት ነው። ወሬውን እዩት እስቲ፣ እገለዋለሁ ይልና ቀጥሎስ፣ አምላክ በእስራኤል እንዳለ ይታወቃል። አያችሁ ውጤቱን እዩት። ልጁን እገሏል። ለላ ማንዶን ካሳያህለው አደለም አምላክ በእስራኤል መኖሩ ያህዌ ቃየ ለጎሊያድም የነገረው አንድ መልእክት እሱን ነው። በጠፍ በጭሬና በምናምን በትርኢዘት እኔ ውሻ ነኝ እንደ ምናምን ሲለው ዳዊት እኮ ነህም አደለህምም አደለም ያለው። አሁን ስለሰውዬው አይደንቲቲ በፍጹም አይመለከተውም። አይ ጦርነቱ የኔና ያንተ አይደለም አለውና ያ ማልክት ነው አለው አሁን ካንተ ጀርባ ያሉ የፍልስጤም አማልክት አሉ፣ ከእኔ ጀርባ ያሁ ያለ አለ እግዚአብሔር አለው። በጦርና በጋሻ በሰይፍም እንደማያድን ይታወቅ ዘንድ ዛሬ እጥልሃለሁ። አይ የሚያድን አምላክ በሰማይ እንዳለ አንተ ራስ እንድታቃለ ወስ ብሪክት ሰበከው። አቁሙ እና ከህዝብ መሃል የተመረጠውን ጠራው አለው። ጠራሁና ከመካከል ወስደህ ከፍ ከፍ አረከው አለ። ከፍ አርገኝ ብሎት አይደለም እግዚአብሔር ነው ወስዶ ከመሃል ከፍ ከፍ አረከው አለውና፣ ባሪያዬን ዳዊትን አገኘሁት፣ ቅዱሱንም ዘይት ቀባሁት። እግዚአብሔር አፖይንት ለማድረጉ በዚህ ልጅ ላይ ዘላለማዊ የማዳን ፕሮግራም ለመጀመሩ ምልክት ዘይት በላዩ ላይ ደፋ። መጽሐፍ ሲናገር ዘይቱ ጭንቅላቱ ላይ ከተደፋበት ከዛን ቀን ጀምሮ የእግዚአብሔር መንፈስ በዳዊት ላይ ነበር ይላል። ከዛን ቀን ጀምሮ ነው የሚለው ባይዘወይ፣ ከዛ በፊት አይደለም። ከዛን ቀን ጀምሮ የእግዚአብሔር መንፈስ በላዩ ላይ ነበር ይላል። እግዚአብሔር ለመለየቱ፣ ከእሱ ጋር የተለየ ፕሮግራም ለማስገባቱ ምልክት አደረገና፣ ኦ ተቀባ ተባለ። ቀጥሎ ምንድ ነው መቀባቱ? ልዩነቱ እግዚአብሔር አብሮት ቆመ። ከዛ በኋላ ያለውን የተሰራበትን ዘመን ወይንም መጽሐፉ በጣም ብዙ ያልነገረንን ይሄም ሌዋዊ እየተረከ አይቆይም፣ ወደ ንግሥናው መጣ። ክብር ለኢየሱስ ይሁን።